በመኸር አራት ነጥብ ሁለት ሚሊዮን ሄክታር ስንዴ ተሸፍኗል። በበጋ ሪጌሽን ሶስት ነጥብ አምስት ሚሊዮን ሄክታር ታርሷል። በድምሩ በዚህ ዓመት ኢትዮጵያ ከሰባት ነጥብ ሰባት ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከሶስት መቶ ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ይሄን ሴክተሩን ለሚያውቁ ሰዎች፣ ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ማህበረሰቡ ከአምስት ስድስት ዓመት አመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1 ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ 3 አራት አመት እዚህ አካባቢ ወደ 1.1 ሚሊየን የሚጠጋ ህዝብ በሴፍቲ ኔት ይኖር ነበር። አሁን 74 ፐርሰንቱ ነጻ ወጥቷል። የቀረውን 26 ፐርሰንት በሚቀጥሉት ማክሲሙ ሁለት አመታት ነጻ እና አውጣ ብሎ እየሰሩ ነው ያሉት እና ከተረጂነት ወጥተን የእኛኑ ሀብት ተጠቅመን ራሳችን መመገብ የምንችልበት ጅማሮ ስራ በጣም ፍሬ እያፈራ ካለባቸው አካባቢዎች አንዱ ምስራቅ ሐረርጌ ነው። ዛሬ ያየነውም ዘ ሆል ቫልዩ ታርሷል፣ ስንዴው ለአጨዳ ደርሷል። ይህ በጣም ተስፋ ሰጪ ጅማሮ ነው። የምግብ ሉዓላዊነት የማረጋገጥ ተግባራችን ተጠናክሮ እንዲቀጥል አደራ ማለት እፈልጋለሁ። ዛሬ በዚህ አካባቢ ያየሁት ስራ በጣም በጣም ተስፋ ሰጥቶኛል። ምክንያቱም ሰፈሩ እርሻ አያውቅም፣ በተረጂነት የሚኖር ነበር ራሱ አርሶ ራሱ መግቦ ከተረጂነት ነጻ ለመውጣት የሚደረገው ጥረት ትክክለኛ ነፃ የመሆን ነፃነትን የማወጅ ጉዞ ሂደት አካል አድርጌ ስለምወስደው፣ ሁሉም የኢትዮጵያ ማህበረሰብ በቂ ቦታ አለን፣ በቂ ውሃ አለን። መትጋት፣ መስራት፣ ማየት ከቻል ኢትዮጵያ መርዳት የሚገባት ሀገር አይደለችም። ራሷ መገብ ትችላለች።

ኢትዮጵያ አምስት መቶ ሺህ ቶን አይሞላም የዛሬ አምስት ዓመት የምናመርተው ቡና፣ ዛሬ ከግሪን ሌጋሲ እንቅስቃሴ በኋላ ብራዚል ሶስት ነጥብ ሰባት የነበረውን አራት ስታደርስ፣ ቬትናም አንድ ነጥብ ሰባት የነበረውን ሁለት ስታደርስ፣ ኢትዮጵያ ግን አምስት መቶ ሺህ የነበረውን አንድ ሚሊየን ቶን ማድረስ ችላለች፣ በእጥፍ አድጋለች። አንድ ሚሊዮን ቶን አደገ ሲባል በቁጥር ብቻ አይደለም። ባለፉት አምስት አመታት ኢትዮጵያ ውስጥ ያለው የቡና ኮንሰምፕሽን፣ ሎካል ኮንሰምፕሽን በከፍተኛ ደረጃ አድጓል። ሰውም አድጓል፣ የቡና ፍላጎትም አድጓል። ነገር ግን የዛሬ አምስት አመት ኢትዮጵያ ለኤክስፖርት ያዋለችው ቡና ያስገኘው የውጭ ምንዛሬ መጠን 760 ሚሊዮን ዶላር ነበር፣ የዛሬ አምስት አመት። ባለፈው የበጀት ዓመት 1.4 ቢሊዮን ዶላር አግኝተናል። ተክለናል፣ ለቅመናል፣ ሽጠናል፣ ዶላርም አግኝተናል። እኛ ደስ ያለን ማን ደስ ይለዋል ማለት ነው። የምንተክለው ነገር በሁለት ሶስት አራት ዓመት ውስጥ ምን በላው ነገር መሆኑ ማረጋገጥ የምንተክለው ነገር አካባቢ የሚጠብቅ የሚያስቡ ብቻ ሳይሆን ስራ የሚያሲዝ ምግብም የሚሆን መሆኑ ማረጋገጥ። በሚቀጥሉት አራት ከምቶች ሀምሳ ቢሊየን ችግኝ እንተክላለን ከሀምሳ ቢሊየን ውስጥ ሁለት ሶስት አራት ቢሊየኑ የሚበላ ከሆነ ይሄ ከፍተኛ የሆነ ውጤት ያመጣል። አሁን እንኳን በአቮካዶ ምርት ከአፍሪካ በአቮካዶ ችግኝ ማስፋት በሰሙ በግሪን ሌጋሲ ስራ ብቻ ከአፍሪካ ሁለተኛ ተብረናል። በዚህ ሁለት አመት ውስጥ እንቀይረዋለን። ይሄን በግሪን ሌጋሲ ጉዳይ በፍራፍሬ ጉዳይ በምግብ ጉዳይ ሁለተኛ ሶስተኛ የሚለው መቀበል የለበትም። ኢትዮጵያ ብዙ ቦታ አለን፣ ብዙ ሰው አለን፣ የፖሊሲ ክላሪቲ አለን። ጨክነን ከሰራን ውጤት እናመጣለን። ውጤት ካመጣን ደግሞ ስማችን ይቀየራል። የምንሰራው ስራ ለትውልድ፣ ምንሰራው ስራ ለሀገራችን ነው። ሀገር ደግሞ የወሉነት ናት፣ የወላ ሀብት ናት። ትውልድ ደግሞ የወሉነት ነው፣ የወላ ሀብት ነው። የወል የሆነ ሀብት ላይ ምንም አይነት ምክንያት አያስፈልግም። ማድረግ ነው የሚያስፈልገው። እኛ ጨክነን ይዘነዋል፣ እንደተለመደው እናሳካዋለን። አንድ ልመና የሚል የኢትዮጵያውያን የወል ድምጽ ነው። በውይይቱ ያረጋገጥ ነው፣ የጋራ አቋማችን ነው። የመንግስት ብቻ አይደለም፣ ህዝቡ ይጠላዋል። ይሄን ነገር ገባ ብለን ስናይ እውነት ለመናገር ልመና፣ እርዳታ ኢትዮጵያ መርዝ ነው የሚያመጣበት። የኢትዮጵያ ማንሰራራት ዘመን ሌላው ማሳያ እና ኢትዮጵያውያን በአንክሮ ማስተዋል የሚገባቸው ከእርዳታ ጋር የሚያያዝ ጉዳይ ነው። በ2013 ትናንትና፣ ኢትዮጵያ 27 ሚሊየን ገደማ ተረጂ ነበራት። 27 ሚሊየን ገደማ። በዚህ ዓመት ኢትዮጵያ 3.9 ሚሊየን ብቻ ነው ተረጂ ያላት። 23 ሚሊዮኑ ነፃ ወጣ። 20 ሚሊየን ተረጂ ነፃ ካወጣ በኋላ አንድ ሰው፣ አንድ ስርዓት፣ አንድ ፓርቲ ባይኖርስ ምን ችግር አለበት? ከዚህ በላይ ድል አለ? እንደ ዜሮ መሆን አለበት፣ ረጅም መሆን አለብን። እማምነው ነገር ነው። ግን 20 ሚሊየን ሰው ከእንደዚህ ያለ ስብራት ነፃ ከማውጣት በላይ ድል፣ ነፃ ከማውጣት በላይ ማንሰራራት ኬት ይመጣል? ህዝባችን በነበረው መንገድ ድጋፉን ከቀጠለ የኢትዮጵያና የእርዳታ ጉዳይ ቢበዛ ሁለት ዓመት ነው። ከዛ በላይ አይቀጥልም። በሚቀጥሉ ሁለት ዓመታት ማክሲመም እናቆማለን ብለን ነው የሰራን ያለነው፣ ደግሞ እናሳካዋለን።